ሰላም እንዴት ናችሁ? የዩቲውብ ቤተሰቦች ባላችሁበት ሁሉ ሰላማችሁ ይብዛልኝ። ይህ የሁለገብት ቶር የዩቲውብ ቻናል ነው። አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። ነባር ከሆናችሁ ደግሞ ላይክ እና ሼር ማድረጋችሁን አትርሱ። ላለው እንግዲህ ከበዓሉ ዜማ ተገናኝተናል። ዛሬ የፋሲካ ማግስትን ሁለቱ እና እንግዲህ የተወሰነ በፋሲካ ምክንያት አንዳንድ ቪዲዮዎች በቋሚነት አልደረሱም ነበር ማለት ነው። ለዛ ሶሪ ላለው በባለፈው ጀምረን ያቆምናቸው የገዝርያዎች አሉ ክፍል አንድን አይተናል፣ አይ ቲንክ እና ደግሞ ዛሬ ክፍል ሁለት እናያለን። በዛም ተጨማሪ ተወሰነ ጉንፋን ነገር ስላለ ድምፄን እንዳላንኮራጉርባችሁ ብዬ ቪዲዮ አልሰራውም ነበርና ለዛ ሰሪ እየጠየቅኩኝ ዛሬ እንግዲህ ወደ ዕለቱ ትምህርት እንሄዳለን ማለት ነው። ዛሬም ይዤላችሁ የመጣሁት የገ ዝርያዎችን ሆኖ ከሁለተኛ ጀምሮ እስከ ስድስተኛ ባሉት ነው እንግዲህ ቃል የመሰረትኩላችሁ በአብዛኛው ባለ ሁለተኛ ባለ ሦስት እና ባለ ሰባተኛው ባለ ስድስተኛዎቹን ነው ቃል የመሰረትኩባቸው። ስለዚህ በዛ መሰረት ከጅማሬው እስከ ፍጻሜው እንዲሁ እንድትከታተሉኝ ለማሳሰብ ወዳለው ቀጥታ ወደ ዕለቱ ክላስ እንሄዳለን። የመጀመሪያው ቃል ምንድን ነው የሚለው ጌታ ቸው በገዝርያ ቦታ አቀያየርኩት። የጉ ዝርያዎች ነበር መጀመሪያ መምጣት የነበረባቸው። ኢትስ ኦኬ። ጌታቸው። ከዛ ሁለተኛው ደግሞ ግር ግርማ ይላል። ሁለተኛው ግርማ። ሌላኛው ደግሞ ግ፣ ግብ፣ ግብር፣ ግብር። እሺ። ከዛ በተጨማሪ ግም ግምት ይላል። እሺ አሁን ደግሞ ግ ግኝት የሚለውን በዚህ መንገድ እንጽፋለን። ከዛ በተጨማሪ ጌታ ሁን ጌታ ሁን ይላል። እሺ ሌላኛው ግልጽ ግልጽ ግልጽ ግልጽ የሆነ ነገር ኦፕን የሆነ ነገር ግልጽ ይባላል። እሺ ከዛ ግትር ግትር። እሺ አሁን በመቀጠል ግድ ግድብ ግድብ አባይ ግድብ። ያው እንግዲህ በእኛ እድሜ ሊሆን ግጥ ግጥም ግጥም ጌታ ቺ ን ጌታችን ይላል። አሁን ከዛ በመቀጠል ግ አጻጻፉን በደንብ እያያችሁ እውነት ግእ ግእዝ ጭንቀቱን እ ብዙ ሰው አያውቃትም። ያው ተደጋግማ ስለማትጻፍ ግእዝ ከዛ ግ ዝት ስለዚህ ግዝት የሚለውን በዚህ መንገድ አየን። ከዛ ግለት ግለት ማለት የጋለ ነገር ማለት ነው አደለ። ከዛ ግ ዛ ት ግዛት ግዛት በትክክል እሺ። ወደሚቀጥለው ገጽ ስንሸጋገር ጉዳ ጉዳይ የሚለውን በዚህ መንገድ እናስቀምጣለን። አሁን ደግሞ ጉ ጉባ ኤ ጉባ የሚለውን በዚህ መንገድ እንጽፋለን። እስኪ እያንዳንዱ መጽሐፉን በደንብ እያያችሁ። እሺ፣ ከዛ ጉዳት ጉዳት። እሺ፣ አሁን በመቀጠል ጉበ ጉበት ጉበት ይላል። እአሁንም ጉራጌ የሚለውም በዚህ መንገድ ተመልክቶ አጽጻፉ የአንዳንዱን ማለት ነው። ጉራጌ እንደዚህ ብለን እንጽፋለን። ጉጠት፣ ጉጠት ምናልባት እግ አዲስ ቃል ሊሆንባቸሁ ይችላል። ጉጠት የፍም እንትን ያለ ማለት ነው። የእሳት ፍም የያዘ ጉጠት ይባላል። ጉዛራ የሚባል ቦታ ስታቆ ጉዛራ ወደ ደቡብ አካባቢ ማ ወደ ጎንደር አካባቢ ነው ያለው። ወደ ጎንደር አካባቢ ጉዛራ። ከዛ ጉማሬ። ከዛ ጉ ምዝ ጉምዝ፣ የሚባል ብሔረሰብ አለ ይህን ታውቃላችሁ። ጉምዝ። ከዛ ጉ ሮ ተመልከት ሮ ጉሮሮ ሁለት ፊደል በአንድ ተከታትሎ ሲመጣ ደግሞ ብዙ ጊዜ የማንበብ ችግር ይታያል። ጉሮሮ፣ ጊንጥ ጊንጥ። ታውቃላችሁ? በረሃ ላይ ምናልባት ብዙም ትኖር ሰዎች ካላችሁ በጣም ትናደፋለች። መርዛማ ናት፣ ጊንጥ። ከዛ ጊዜ፣ ጊዜ፣ ጊዜው፣ ጊዜው አሁን እንዴት ነው? ከባድ ነው፣ በተለይ ኢትዮጵያ ውስጥ በጣም አስቸጋሪ ነው ጊዜው። ከዛ ጊደር፣ ጊደር ደግሞ የላም ልጅ ሆና ከላም ትንሽዬ፣ ልክ ወጣት እንደምንለዋል የሴቶች የሴት ወጣት እንደዛ ማለት ነው። እና ያልወለደች ጊደር ትባላለች። ጊዜያዊ ጊዜያዊ በሆነ ነገር ሰው ይሸጎዳላት። ጊዜያዊ። ከዛ ጊዮር፣ ጊዮርጊስ የሚለንም በዚህ መንገድ እናስቀምጣለን ማለት ነው። እንግዲህ ለዛሬ የነበረን ክላስ ይሄን ይመስላል። ምናልባት አንድ ልገምላችሁና ሰው የዛሬውን ክላስ እናጠቃልላለን ማለት ነው። እዚህ ጋር ይቅርታ ጉንፋን ስለያዘኝ ጉዳይ ይላል። ይሄኛው ደግሞ ጉባኤ ነው የሚለው። ከዛ እዚጋ ደግሞ ጉዳት ይላል። እዚጋ ጉበት ይላል። ከዚህ ጋር ጉራጌ ይላል። እዚህ ጋር ጉጠት ይላል። ከዚህ ላይ ደግሞ ጉዛራ ይላል። እዚ ጋ ጉማሬ ይላል። እዚ ጋ ጉምዝ ይላል። እዚ ጋ ጉሮሮ ይላል። ይሄኛው ደግሞ ጊንንጥ ይላል። እዚ ጋ ጊዜው ጊዜው ከባድ ነው። እዚ ጋ ጊደር ይላል። እዚ ጋ ጊዜያዊ ጊዜያዊ። ይሄ ደግሞ ጊዮርጊስ ይላል ማለት ነው። ስለዚህ እነዚህን በጽሞና ካያችሁና ከተከታተላችኋቸው አሁንም ሁል ጊዜ እንደምላችሁ የፊደል ዝርያዎችን በደንብ ጠንቅቃችሁ ማወቅ ትችላላችሁ። ፊደል ዝርያዎችን ካወቃችሁ ደግሞ ቃላቶችን በደንብ ጠንቅቆ ለማወቅ እጅግ በጣም ወሳኝ ቻናል እንደሆነ አበክሬ ልነግራችሁ ወዳለው። ስለዚህ ለዛሬ የነበረን ትምህርት እንግዲህ የገ ዝርያዎችን ከክፍል አንድ ጀምረናል በባለፈው። ዛሬ ክፍል ሁለት እናያየ ነው። እናንተም እንደዚሁ ባንክሮና በደንብ አትኩራችሁ ለማየት ሞክሩ። ቀጣይ በሌላ ቪዲዮ እስክንገናኝ ይህንኛውን ቪዲዮ እና ወደኋላ ያሉትን እንደዚሁ በትኩረት በመመልከት ውጤታማ እንድትሆኑበት የሁልጊዜም ጥብቅ ማሳሰቢያ ነው። ለዛሬ የነበረን ክላስ እዚህ ጋር ይገባድዳል። ስለነበረን ቆይታ ከልብ እያመሰገንኩ እዚህ ጋር እንቋጫለን ማለት ነው። መልካም ጊዜ፣ መልካም ትምህርት ይሆኑላችሁ፣ ይመቻችሁ።